ሁላችሁም እንደምታውቁት ትላንትና የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ባደረገው አስቸኳይ ስብሰባ ያወጣቸው የውሳኔ አፈጻጸሞች አሉ። በመጀመሪያ ክሊር መሆን የሚገባው ነገር ውሳኔዎቹ በፍትህ አካላት የተወሰኑ ናቸው። መጀመሪያ በፍትህ አካል የተወሰነውን ውሳኔ ነው። በፍርድ ቤት እንድቆም የተደረገውና የፋይናንስ መመሪያውን የሊግ ካምፓኒው ሲያወጣ ከአንድም ሁለት ሶስት ጊዜ በስራ አስፈጻሚ አይተን፣ አጽድቀን፣ ፈርመን፣ አውጥተን ወደ ስራ ተገብቷል። ይህ ስራ ውስጥ ገብቶ ማሳያዎችን መነሻ በማድረግ የተቋቋመው ኮሚቴ አራት ክለቦች አጣርቶም ማውጣቱ ይታወቃል። እነሱ ላይ በደረጃ ባለው የፍትህ አካል ውሳኔ ወስዷል። በዛ መሰረት ውሳኔዎቹ ታግዶ ቆይቷል። በፍርድ ቤት ወስዶ አሳግደዋል። የእኛን የፊፋንም መተዳደሪያ ደንብ በሚጻረር መልኩ ማለት ነው። እነኚህም አባላት በዚህ መተዳደረ ደንብ ላይ ተወያይተው አጽድቀዋል። በአንቀጽ 17ም 65ም ላይ በተቀመጠው መሰረት ወደ ምድር ኦርዲነሪ ኮርት መሄድ እንደማይችል የተቀመጠ አለ። ማንም ሰው ደግሞ እዚህ ሀገር ውስጥ ከፍርድ ቤት ውሳኔ ትዕዛዝ በላይ መሆን እኛ እነሱ ወደ ፍርድ ቤት ጉዳዩን ሲወስዱ የኢትዮጵያ እግር ኳስ ፌዴሬሽን ጉዳዩን ወደ ፊፋ ነው የጻፈው። ፊፋ ጽፈን ሰርድ ፓርቲ ጣልቃ ገብነት አለና ይሄንን አስቆሙልን ብለን በጠየቅነው መሰረት ደብዳቤው ከፊፋ ነው የመጣው፣ ከባንኮ ዲሮማ እንደምትሉት አይደለም። ማየት ይቻላል ደብዳቤው ማለት ሶ በዚህ መሰረት ከሊ ካምፓኒ ጋር ከስራ አስፈጻሚ ጋር በተደጋጋሚ ተወያይተን የቀሩት 14 ክለቦች ያልተመረመሩ አሉ። እነኛ 14 ክለቦች ለምንድን ነው የቀሩት? አራቱ ክለቦች ውሳኔው ስወጣ በቀጥታ በፍርድ ቤት ስቆም ኮሚቴው ዲሳፖይንት ሆኖ በዚህ ደረጃ ለፍተን ሸርፈን ተግባራዊ ማየን ከሆነ መቀጠል አልቻሉም። ከዛም አልፎ ከኢትዮጵያ እግር ኳስ ፌዴሬሽንም ከ ሊግ ካምፓኒውም ከተቋቋመው አጣሪ ኮሚቴ ውጪ ተባባሪ አካላት ይህን ጉዳይ የሚያጠራ የፋይናንስ ኢንቴሊጀንስ ቲም አለ። በዚህ ደረጃ በፍርድ ቤት ውሳኔዎች የሚቆሙ ከሆነ የኛ መድከም መዋጋ የለውም በሚል ውሳኔዎቹ ማጣራት የማጣራት ሂደቱ ቆሟል። አራት ክለቦች ተገኙ፣ እነሱ ላይ እርምጃ ተወሰደ። አስራ አራቱ ክለቦች ምንም አልተነኩም። እዚህ ጋር ነው ፍትሐዊነቱን የሚያጎለው። ምን ማድረግ እንዳለብን ሰፊ ውይይት አድርገን ውሳኔው ተግባራዊ መሆን እንዳለበት የፍትህ አካል ያወጣው ውሳኔ በሙሉ ተግባራዊ መሆን እንዳለበት ከዛ ውጭ ደግሞ የፍትሐዊነት ጥያቄ ስላለ በተደጋጋሚ ተወያይተናል። ከሚመለከታቸው ከሥራ አስፈጻሚው ጋር በተደጋጋሚ ከሊጡን ጋር የትናንትና ሳምንት ነው። ወደ ሚመለከተው አካል ደብዳቤ ጽፈን እንደገና የፋይናንስ ኢንቴሊጀንሱ ታዞ ወደ ስራ እንዲገባ እየተደረገ ያለው አስራ አራቱ ክለቦች ላይ። ስለዚህ ብዙ ማህበረሰብ ጋር የሚነሳው ነገር ይገባኛል። ታገደ የመጀመሪያ የደብዳቤ ስመጣ እኛ ለክለቦቹ ለፓርቲዎቹ አሳወቅ ለባለቤቶቹ እገዳችሁን አንስታችሁ አምጡ ሶ እገዳችንን አንስተናል ብሎ ክለቦቹ ደብዳቤ ጽፎ አመጡ። ግን ያገደው ፍርድ ቤት ለዚህ እንደገና መልሰን ከፍርድ ቤት መምጣት እንዳለበት በሬጅስትራር ፊርማ፣ በፍርድ ቤት ሬጅስትራር ፊርማ እገዳው ስለመነሳቱ አመጡ ማለት ነው። በዛ መሰረት ሲወገዳ ከተነሳ በኋላ እርምጃውን ይፋ እንዲሆን አደረግን። የተወሰነው ውሳኔ ይፋ እንዲሆን አደረግን። ስለዚህ አሁን ማወቅ የሚገባችሁ እናንተም የሚዲያ አካላት፣ ህብረተሰቡ ማወቅ ያለበት የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈፃሚ ኮሚቴ የፍትህ ውሳኔ አይደለም የፍትህ አካላት የሰጡትን ውሳኔ ነው ያወጣው። ከዚህ ጋር ተያይዞ ግን ውሳኔው፣ የፍትህ ውሳኔው ምንድን ነው ይዞ የሚመጣው የሚለውን ደግሞ እንደ አመራር ማየት ኃላፊነታችንም ነው ግዴታ ነው። ሶ አሳግደው የተጫወቱት በሙሉ ህገወጥ ጨዋታ ነው ፎርፌ ነው የሚሆነው። ይሄ ፎርፌ የሚሆን ከሆነ በእነኚህ ክለቦች ላይ የኢፍትሃዊነትን ነው የሚያመጣው። ነጌ ምን ክለቦች ረሊጌት አድርገን ነጌ ደግሞ ተመርምሮ ከሚገኙት 14 ሌሎች ቢኖሩ ቢኖሩ ነው የሚደረገው። ኖ አንተ በስተት ነው የወረድከውና አንተ ተመለስ ከአንተ በላይ እገወጥ ስራ ይሰራልና አንተ ደግሞ ሂድ የሚል ኢንዱስትሪውን ጥንቅጡን የሚያወጣ ነገር ነው። ከዚህ አንግል ነው ታዲያ አንዳንዶቻችሁ እንደምትሉት አም ሶሪ ወሰማለሁ ነው ሶሻል ሚዲያም አሳፋሪ አስነዋሪ ውሳኔዎች ውሳኔ ናቸው ነገር ግን ትምህርት ሰጪ መሆን በሚችል መልኩ ደግሞ ኮመንት ማድረግ አስፈላጊ ነው ሶ መነሻው ይሄ በዚህ አንግል የተወሰነ ሊጉን የሊጉን ቁጥር የመጨመር የመቀነስ ስልጣን ያለው የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል አላፍነቱ የስራ አስፈጻሚው ኃላፊነት ነው። በጉባኤው የተመረጠ የስራ አስፈጻሚ ኮሚቴ ኃላፊነት ነው። ያን ባላንስ ሊያደርግ ይችላል። ወደ ኢትዮጵያ ዋንጫ ስንመጣ ለምንድን ነው ከዛ በፊት ያልነገራችሁ? ለምንድን ነው ይዘገየው? እንደዚህ አይነት ነገሮች እንደው ይመላለሳሉ። ፖዚቲቭሊ የሰው አእምሮ ውስጥ ነው ክሊር መሆን ስላለበት ነው። በእግድ ስር የነበረ ስራ ነው በዛም ሰዓት የሚሰራ ነበር። በፍርድ ቤት ትዕዛዝ እግድ ስር የነበረ ስራ ነው። እያንዳንዳችሁ እዚህ ያላችሁ የምታደርገውን ነገር በፍርድ ቤት የሚያሳግድ አካል ሳለ ታቆማለ ከህግ በላይ ማንንም ስለ አይደለም ማለት ነው። ያ ያስከምነሳ የመጠበቅ ግዴታ ነው የነበረው። ስለዚህ ኢትዮጵያ ዋንጫ ለምንድን ነው ወደ የሊጉ ወደ የሊጉ ስራ ወደ ኢትዮጵያ ዋንጫ ኢትዮጵያ ዋንጫ ወደ ሊጉ ለምን ይሄዳል የሚሉ ውዥንብር የሚፈጥሩ ሀሳቦች አሉ። በዚህ ሀገር ውስጥ ያለውን እግር ኳስ በበላይነት የሚመራው ኢትዮጵያ እግር ኳስ ፌዴሬሽን ነው። የኢትዮጵያን ዋንጫ የውድድር ደንብ አይታችሁ ከሆነ ሊጉ ላይ ቀይ ያየ የሊጉ ውድድሩ ላይ ቀይ ያየ ተጫዋች ኢትዮጵያ ዋንጫ ላይ አይሰለፍም። ኢትዮጵያ ዋንጫ ላይ እንደዚሁ ካርድ ያየ ተጫዋች ወደዛ ወደ ሊግ ውድድሩ ይሄዳል። ይሄ ደንብ ላይ በትክክል ቁጭ ያለ ነው። በዚህ ምክንያት ሁለቱን መነጣጠል አስፈላጊ አይደለም። ያ ነው እንትኑ ሄዶ ወደ ታች ስዳማ የተጫወታቸው ውድድሮች ለምን ፎርፌ አይሆኑም? አስቡ። የውድድር አመቱ መዘጋቱ ያለው ተጫዋች ኮንትራት ጨርሶ ሶ ቶታሊ ወደ ኋላ የሚመልስ ሂደት ስለሆነ በዚህ ደረጃ ያለውን ውሳኔ ኦፍ ኮርስ ውሳኔው አፈጻጸሙ ነው የወጣው አታጫውት የተባለውን የተባልከውን ልጅ ካጫወት ልጁ ተገቢ አይደለም ማለት ስለዚህ ይሄም ያሳየው ምንድነው በእግር ኳሳዊ ውሳኔዎቹ ውስጥ የሶስተኛ ወገን ጣልቃ ገብነት ምንም ቦታ እንደሌለው ሁሉም ሰው አስምሮ ማወቅ መቻል ያለበት እዚህ ላይ በግልጽ አንቀጽ 65 ላይ በፌዴሬሽኑ መተዳደር ደንብ ላይ በግልጽ ተቀምጧል። በፊፋ መተዳደር ደንብ ላይ ተቀምጧል። ይሄን መተዳደር ደንብ ስንከልስ ከፊፋ ከገቨርናንስ ቦዲ ባለሙያ ተመድቦልን ለአንድ ዓመት ያህል ነው አብረን የሰራው። ስለዚህ የሚወራረስ ነው። ለዚህ ነው ፊፋ የራሱንም መተዳደር ደንብ አንቀጽ 1401 ጠቅሶ የፌዴሬሽኑንም አንቀጽ 65 ጠቅሶ የጻፈው ያለው ይሄ ነው። ይሄዱ ይሄዱ እና ይሄዳችሁ ይሄዳችሁ አስረኛ ላይ አበላሻቸው ውሳኔያቸው አይደለም። ይሄ የዛኛው ውሳኔ ቢያንስ ፍትሃዊነትን ለመከታተል ፍትህን ሁሉም ጋር እንዲኖር ለማድረግ ሁለተኛ ነኝ። አስራ አራቱ ክለቦች የሚፈተሹበት ላይ ፀንተን መስራት መቻል አለብን። ያን በአጭር ጊዜ ከምንመለከታቸው አካላት ጋር እየሰራን ነው ያለ ነው። በዛም ሰዓት የሚገባውን ቅጣት ይወስዳሉ። ልዩነቱ እነኚህ በፍርድ ቤት አሳግደው ስለተጫወቱ ተቀነሰ የሚመጡት ደግሞ ስታገዱ ወደ ፍርድ ቤት መሄድ እንደማያዋጣ ስላወቁ የተጣለውን ገንዘብና እገዳ ብቻ ነው የሚቀጡት። አይታችኋል ልዩነቱ ስለዚህ እዚህ ጋር አድላዊነትን ያመጣል። በጊዜ የተደረሰበት ተጎድቶ እኩል ሰርቆ በጊዜ ያልተደረሰበት ደግሞ ተጠቃሚ የሚሆንበት ነው። ይሄን ደምብ ህግ ራሳቸው ክለቦች ናቸው ያወጡት። ራሳቸው ቃለ ጉባኤ ይዞ ተፈራርሞ ነው ያወጡት። ፌዴሬሽኑ ስራ አስፈጻሚ ከአንድ ሁለት ሶስት ጊዜ ከእነኝ ሊግ ካምፓኒ ጋር ተነጋግረን መስተካከል የሚገባውን ኢቭን አሁንም ቢሆን ደግሞ ህግ ወደፊትም መስተካከል የሚገባቸው ነገሮች አሉ፣ ፖይንቶች አሉ። እሱንም እየተሰራ ነው፣ እነሱ እየሰሩ ነው ያሉ የምናየው ነው። ስለዚህ ውሳኔዎቹ የተሰጡት የወጡት በዚህ አግባብ ነው። አንዱን ክለብ ለመጥቀም፣ አዳማን ለመጥቀም፣ የትግራይ ክልል ክለቦችን ለመጥቀም የተወሰነባቸው አራቱን፣ መከላከያን፣ ሐዋሳን፣ ስዳማን አንዱን ለመጉዳት አንዱን ለመጥቀም እየተደረገ ውሳኔ አይደለም። ኦፍ ኮርስ ውሳኔው መጀመሪያ መውጣቱን ሰው ለምን ራሱን ይደብቃል? ለምን ማወቅ አይፈልግም? ለዚህ እነኚህ ናቸው ያሉት። ጀኒውንሊ ይህን ነው የምናነሳው።